ዓለም አቀፍ የስደተኛ አዕዋፋት ቀን በአቢያታ ሻላ ሐይቆች ብሔራዊ ፓርክ ተከበረ። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ በበዓሉ ላይ ባስተላለፉት መልእክት አህጉር አቋርጠው የሚንቀሳቀሱ አዕዋፋት ተፈጥሯዊና ሰው ሰራሽ ጫናዎች ቁጥራቸውንና ዝርያቸውን እያመናመነው ነው ብለዋል። በአየር ንብረትና በተፈጥሮ ፈተናዎች በጉዞ ወቅት በርካታ አዕዋፋት እንደሚሞቱ የገለጹት ዋና ዳይሬክተሩ የሰው ልጅ በውሃና በአየር ላይ በሚያደርሰው ብክለት እንዲሁም በከተሞች በሚገነቡ ሕንፃዎችና ከፍተኛ የኤሌክትሪክ መስመሮች አዋፍት ይሞታሉ ብለዋል። በአዋፍት ላይ የሚደርሰውን ጫና ለመቀነስ ሚዲያ ግንዛቤ ለመፍጠር ትልቅ አቅም በመሆኑ ወደፊት ከመገናኛ ብዙሃን ጋር በትብብር እንደሚሰሩ አቶ ኩመራ ተናግረዋል። የአቢጃታ ሻላ ሐይቆች ብሔራዊ ፓርክ የአእዋፍት መናኸሪያ ነው ያሉት የባለስልጣኑ ምክትል ዋና ዳይሬክተር አቶ ሰለሞን መኮንን መንግስት ለቱሪዝም ዘርፉ ትኩረት በመስጠቱ የተሰጠንን ሀብት በአግባቡ ልንጠቀምበት ይገባል ብለዋል። በአሁኑ ወቅት እንደ ሀገር ለቱሪዝም ኢንዱስትሪ የተሰጠው ትኩረት እጅግ በጣም ከፍተኛ ስለሆነ እንዳያችሁት ይሄ እስካሁን በግልጽ ያላወቅነው ሀብት ነው። ስለዚህ ሀብቱን የማስተዋወቅና በተለይ የቱሪዝም መዳረሻዎችን እንዲሰሩ በማድረግ ከዚህ ሀብት ሀገራችን ኢኮኖሚያዊ፣ ስነ ማህበራዊ ጠቀሜታ እንድታገኝ ለማድረግ ነው። ትኩረት እንዲያገኝ ነው በዓሉን እዚህ እያከበርን ያለ ነው ማለት ነው። ከአራት ዓመት በፊት ፓርኩ በሰው ሰራሽ ጫናዎች የአቢያታ ሐይቅ በመጥፋት ስጋት ላይ ደርሶ የነበረ ቢሆንም ከአካባቢው ወጣቶችና ባለድርሻ አካላት ጋር በመስራት ሐይቁ እንዲያገግምና ማህበረሰቡን ተጠቃሚ ማድረግ መቻሉን አቶ ሰለሞን ገልጸዋል። በተለይ አሁን ወጣቱ ተደራጅቶ ነው አሁን የተፈጥሮ ሀብቱን መልሶ እንዲያገግሙ እያደረገ ያለው። ትናንትናም የጎበኛችሁት ያንን ያሳያል። ስለዚህ ሁለት ትልቅ ስራዎችን እየሰራን ያለ ነው። አንደኛ ከምንም ነገር በላይ ይህ ሀብት የሀገር ሀብት ነው፣ የሕዝቡ ሀብት ነው። ህብረተሰቡ ይህንን ሀብት የእኔ ነው የሚል እምነት እንዲፈጥር የማድረግና ባለቤትነት እንዲኖረው የማድረግ ስራ እየሰራ ነው ያለ ነው። በሌላ መልኩ ደግሞ ተጠቃሚነት ከዚህ ብሔራዊ ፓርክ ወጣቱም ሆነ ህብረተሰቡ በቀጥታም ሆነ በተዘዋዋሪ ተጠቃሚ ማድረግ ስራዎች በሰፊው እየተሰሩ ነው ያሉት። ከዚህ በፊትም ከሁለት ሺህ በላይ የሚሆኑ ወጣቶች ተደራጅተው ኢቨን እስከ አርባና ሀምሳ ሚሊየን ብር በላይ ካፒታል ያከማችበት ሁኔታ ነው ያለው። ይህንን አጠናክሮ የመቀጠል ነው። አሁን ትልቁ ችግር በዚህ ብሔራዊ ፓርክ ውስጥ አንዱ ልቅ ግጦሽ ነው። ልቅ ግጦሽ ነው። ከዚህ ጋር ተያይዞ ደግሞ ማዕድን የማውጣት ስራዎችም ከዚህ በፊት ነበሩ፣ በተለይ አሸዋ የማውጣት ስራዎች። ሌላው ደግሞ በተለይ ይህንን ተፈጥሮ ሀብቱን ደኑን ለከሰል የመቁረጥና የማውደም ሁኔታዎች ነው የነበሩት። ስለዚህ የግንዛቤ ማስጨበጣ ስራዎች በሰፊው እንዲሰሩ እየሰራ ነው ያለ ነው። በሌላ መልኩ ደግሞ ሕግን የሚያስከበር በተለይ ስካውቶቻችንን በማጠናከር ከአካባቢው ጸጥታ መዋቅር ጋር በመሆን ሕግን የሚያስከበር ስራዎች የሚሰሩ ከሆነ ተፈጥሮ ሀብቱን በዘላቂነት መጠበቅ የሚንችልበት ሁኔታ ይፈጠራል የሚል የአንድነት ውጤት ነው። ይህ የጋራ ስራ በአቢጃታ ሞልቶ በፓርኩ እያበራ ለነገ